ስማውልት ነው እንዴ የቆየ ይገኛል የት እንደሄደ አላውቀውም። ነው ሰላም ሰላም የተወደዳችሁ እና የተከበራችሁ የዩቲዩብ ቤተሰቦች እንደምንቆያችሁ እንደምንስከስ አድረሳችሁ በያላችሁ በሰላማችሁ ብዝት ይበል እያልኩኝ ዛሬ ከአንድ ሶሻል ሚዲያ አካባቢ ዞር ዞር ስል ያገኘሁት አንድ ትዕይንት ነበረ እና እሱ ስር የተጻፉ ብዙ በርከት ያሉ ኮመንቶች በጣም ፈኒ የሚያደርጉ የሚያዝናኙ ኮመንቶች አሉና እነሱን እየነገርኳቸው አብረን እየሳቅን ፣ ማለት እያረሩ መሳቅ የሚባለውን እያረር እንስቃለን ማለት ነው። ያው ከዚህ በፊትም እንግዲህ ማለት ይሄ ኮመንቱ ወይ ደግሞ የርሱ ባለቤቶች ከዚህ በፊት አንዳንድ ሰዎች ብር፣ የባንክ ቡክ አቅርበው በዚህ እናባዛለን፣ እናራባለን፣ የሞት ሰዎችን እናስነሳለን፣ ጣት እንቀጥላለን ሲሉ አንዳንድ ግለሰቦች ግለሰቦችን ብቻ ነው የሚወክለው ይህን ስናገር ማለት ነው። እንደዚ ያሉ ሰዎች ዛሬም ደግሞ በጣም የሚገርመኝ በጣም የገረመኝን ነገር ይዘው ቀጭ ብለዋል ማለት ነው። በኮንፈረንስ መልክ የኮንፈረንስ ምንድ ነው የሚለው ምንድነው ድንግልና የማስመለስ ኮንፈረንስ የሚል አይዲያ ወይ ሀሳብ አለው እና አብራች ቆዩ አብረን እያረን እንሳት ማለት ነው። እንግዲህ ድንግልና የማስመለስ ኮንፈረንስ ያው እንግዲህ ሴቶች ወንዶችም ሴቶችም የተሳተፉበት ኮመንት ነው ማለት ነው። ስለዚህ እናንተም ያው ዘና ፈታ በሉበት ሌላ ከምንም ነገር ለማለት ሳይሆን ጀስት ፈታለሁ ነው ማለት ፈልጌ ነው ማለት ነው ያመጣሁት። እንግዲህ የመጀመሪያው ኮመንት ምን ይላል? ድንግልና የማስመለስ ኮንፈረንስ ቀጠሮ ሲያዝ ልጁ ምን አለ? በቃ ቤቲ ልላካታ። እንግዲህ ቤቲ ዘር ፍቅረኛ ሆነች ወይ ደግሞ ድንግልነዋን ያጣ አንዲት እህቱ ነች ማለት ነው። እንግዲህ ያው ቤቲ የብዙዎች እንዲህ ዘመናዊ የሆን የሚሉ ሴቶች ስም ስለሆነ መሰለኝ። እንግዲህ ሁለተኛ ነው የልጆችን እናት ልላካት እንዴ? ይላል ካካካካ ሊያስመልሱ የሚሄዱ ይኖራሉ እኮ እያለ ነው። ደግሞ አለ ሚስቴ ልላካት እንዴ? ወንዶች ደግሞ ስቲል ላካት የሚሉ ወንዶች ይኖራሉ እኮ እያሉ፣ እንዴት ነው የሚመለሰው? ሊሳፉት ነው እንዴ? እረ መንግስት ያለ፣ አለ ደግሞ አንዱ ብሶተኛ ማለት ነው። ይህኔ እኮ አሜን ብሎ የሚሄድ ይኖራል። አሜን ማለታቸው አይቀርም እንግዲህ፣ ከተመለሰላቸው አሜን ማለታቸው አይቀርም። ይሁን ይደረግልኝ፣ ተደርጎልኛል ማለታቸው አይቀርም። አስባችሁታል? ከጸልይ በኋላ ቸክ አድርጉ ሲባል ያለውን ደስታ ያለው ዋው! እዚህ ጋ ይለያል። እባካችሁን ቦታውን ንገሩኝ ካላ ደግሞ አንዱ ቦታው የጠፋው ልጅ ማለት ነው። ቦታውን እንድንጠቁመው እንዲጠቁሙት እየፈለገ ነው። እና የምታውቀው ቦታውን እንድትጠቁሙት እንድትነግሩት ለማለት ነው ማለት ነው። እስቲ አለች አንዲቷ ችኛይት ሴት ነች። እስቲ ሶስት ልጅ የወለደ ይመለሳል ጠይቁልኝ። እስቲ ባሌላ አስደስተው ይላል ደግሞ። ያው ለባሏ ፍቅር ያላት ባሏን ማስደሰት እና የተመለሰው ነገር በደንብ ማስቆፈር ማዕድኑ እንዲገኝ ለማድረግ የፈለገች ይመስለኛል። እንግዲህ ከዚህ በፊት ማዕድኑ ያልተገኘ ሊሆን ይችላል። በአጋጣሚ ነው ለሳለው ሌላው ደግሞ አያቴ ጠፍቶባት እስካሁን እንዳዘነች ነበረች እና ፍ ተመስገን እናመሰግናለን። አያቴም እናቴም አይቀሩም ከዚህ በኋላ አለች። ደግሞ አንዲቷ ማለት ነው ትኬቱ በቴሌብር ነው እንደሚቆረጠው አለ ደግሞ አንደኛው ደግሞ ያው መቁረጥ ፈልጎ ትኬት መቁረጥ ፈልጎ በምን ማግኘት እንዳለበት ግራ የተጋባ ወንድማችን ነው ማለት ነው። ይሄ ደግሞ ያው እንግዲህ ወይ ሚስቱን ወይ አንዷን ለመስደድ የፈለገ ነው ማለት ነው። የቆየ ይገኛል እንዴ? የት እንደሄደ አላውቅም ነበር ያለች ነው ሌላው ደግሞ ድንግልና ያላስጨነቀው ግን እድሜው ትንሽ እድሜዋ ገፋ ያለች ሴታችን እድሜስ ይመለሳል እንዴ እያለች እየጠየቀኝ ነው። ያው በቀጣይ ያው ይሄ ድንግልና ማስመለሱ ከተጠናቀቀ በኋላ እድሜ ደግሞ እንዴት ይመለሳል የሚለው ደግሞ እንግዲህ ይታስብበታል። ቀጣይ አንደኛው ደግሞ ናለ እየፈተሽ ነው እንዴ የሚመልስላቸዋል ያው የመላሽ የአስመላሽ ኮሚቴው እየፈተሸ ያው አለ አደለ፣ ሴኪሪቲ ሲባል መመለሱ ካልቀረች ተደርጎ መመለሱን ለማረጋገጥ ቅድሚያ እየጠየቀ ነው ማለት ነው። የሚስቴን መልሰህ እንዳታታግለኝ አደራል፣ አላደርም። አንዱ እንግዲህ ይኸኛው ስራ በዝቶበታል ማለት ነው። ከዚህ በፊት ተቸግሮ እንደነበር ተቸግሮ እንደነበር ማዱን ቁፋሮ በጣም አድክሞት እንደነበረ የሚያሳየን ነው ኮመንቱ ማለት ነው። የሚስቴን መልሰህ እንዳታታግለኝ አደራ እና ሚስቴን ልጠብቃት ወደዛ፣ እንዳንተ ድሚሉ አይጠፉም። አንደኛው ደግሞ ያው ከተመለሰ በኋላ መኖር አለመኖሩን ቼክ አድርገን ነው መመለስ ያለብን ብሎለ ማለት ነው። አስመላሽ ኮሚቴው ይህ እንደ ሀሳብ እንድትይዘው። አንደኛው ደግሞ ይሄ ትንሽ የሊስትሮ ልምድ ያለው ሳይሆን አይቀርም ሊስትሮ ሲሰራ የነበረ ልጅ ሳይሆን አይቀርም ይህን ኮመንት ያደረገው ማለት ነው። ስውር ሊሰፋው ነው እንዴ? ስውር ሊሰፋላቸው ነው እንዴ? ያለ ያው ስውር ማለት ታውቃላቸው ነው ጫማ ነው። በደንብ ሳይታይ ውስጥ ለውስጥ የሚሰራ የሚሰፋ የጫማ አሰራር አሰራር አይነት ነው ማለት ነው። ደግሞ አንዱ እኔ ቸክ ማድረግ ፈልጎ ይሆን እንዴት ቸክ እንደሚደረግ አልገባው ብሎ ይሆን? አይ ዶንት ኖ የኛው ደግሞ ምን አለ? ማን ነው ቸክ የሚያደርገው እያለ እየጠየቀ ነው። ቸክ የሚያደርገው ሰው ግራ ገብቶታል ማለት ነው። ወይ ደግሞ ቸክ ለማድረግ እንዲቀጠር ፈልጎ ይመስለኛል። አይዶ ነው ያው ቀኑ ንገርኝ። አንደኛው ደግሞ ቀኑን ንገሩኝ ሚስቴን ልጠብቃት እንዳትሄድብኝ። ያው እንግዲህ ይመለሳል ሲባል ሰምታ እንግዲህ ሚስቱ ሄዳ እንዳታስመልስበት የፈለገ ይመስላል። አንዳንዶቹ እንግዲህ እንዲመለስ ይፈልጋሉ፣ አንዳንዶቹ ደግሞ በተለይ ወንዶች እንዲመለስ አይፈልጉም። እና እንዳታስመልስበት ፈልጓልና በደንብ እንድጠብቃት ዘበኛም እንድቀጥርላት ቀኑን ንገሩን እያለ ነው። አንደኛው ደግሞ ያው ምስክርነት ወይ ደግሞ ለሌላ ጊዜ ሌሎችም እንዲያስመልሱበት ቴክኒኩን የፈለገ ይመስላል እና በቪዲዮ የተደገፈ ይሁን ሲመለስ መታየት መቻል አለበት እያለን ነው። አንደኛው አንደኛው ደግሞ የወንድስ አይመለስም እንዴ እያለን፣ የወንድ እኮ የሚመለስ ባይመለስም ችግር አለው እንዴ አይደሉ ምን አለን። ሌላው ደግሞ ምን አለን ይላሉ። ይሄ እንዲመለስ እያሰበው ወይ ደግሞ ለመመለስ ያሰበው ሰውዬ በዳ ይዞት ነበር እንደ የሚመለስ ሰውዬው በዳ ይዞት ነበር እንደ የሚመለስ። አራጣ አበዳሪ ነው እንዴ ሰው። የኔ የስልኬ ጠፍቶብኛል እና እንዲያስመልስልኝ ንገሩ ተባቀል። ያው እነዚህም ሰዎች አስመላሽ ድርጅቶቹ ተቋማቶቹ ነገሮችን የሚያስመልሱ ከሆነ ድንግልና ብቻ ማስመለስ ያለባቸው ስለዚህ ስልኬ ጠፍቶብኛል፣ ስልኬንም እንዲያስመልሱልኝ ንገሩልኝ እያላችሁ ነው እንግዲህ። ትመለስ ኮሚቴ እና አባላቶቹ እንድታስመልሱለት ስንል በአክብሮት እንጠይቃለን ማለት ነው። ኧረ ወንድሜ መልስልኝ እያለችኝ አስቸግራኝ ነበርና አመሰግናለሁ። ይህን ሀሳብ ይዘን ስለመጣ እናመሰግናለን እያለ ነው ያው ምስጋና ተቀበል ማለት ነው። መመለስ አለመመለሱን የሚያረጋግጠው ማን ነው ነው የሚለው እንግዲህ እሱም ግልጽ አልሆነም። እንግዲህ ቀጣይ ይፋ የሚሆን ይሆናል። መመለስ አለመመለሱን ያው ቸክ መደረግ አለበት። ማን ቸክ ያድርገው የሚለው በቀጣይ ሰዓታቶች ይነገረናል ማለት ነው። እንግዲህ በትዕግስት ጠብቁ ማለት ነው። እሰይ ጉድ ሳይሰማ መስከረም አይጠባም አሉማማ? አለች ደግሞ አንዷ የተቀ እንግዲህ ይመለሳል እየተባለ ነው እንግዲህ ማስመለስ የምትፈልጉ ማስመለስ ነው። ያው ወረፋ ይኖረዋል። በወረፋ ወረፋ ቀድማችሁ እንድትይዙ ስትሉ ባክብሮ ተጠይቃችኋል ማለቸው። ሌላው ደግሞ የስራ እጦት የገጠመው አንድ የአስመላሽ ኮሚቴ ቼክ እናደርጋለን አለ። ቼክ እናስደርጋለን ከተመለሰ በኋላ መ የሚያስደርግ ሌላ ደግሞ ከአስመላሽ ኮሚቴዎች ሌላ ደግሞ ሌላ የስራ ድል መፍጠር እና መስራት የፈለገ ሰው ቸግ እናደርጋለን ብሎ ማስታወቂያዎችን እየበተነ ይገኛል ማለት ነው። ናቸው ብታስደርጉ። ሌላው ደግሞ አንድ የግንባታ የአርማታ ሰራተኛ ምን አለ? በስሚንቶ ሊዘጋው ነው እንዲህ አለ። ጫማ ሰሪዎች ስውር ሊሰፋው ነው ወይ እያሉ ነው፣ ሊሰፉት ነው እያሉ ነው ሌሎች ደግሞ እንደ የሙያቸው ትንታኔ እየሰጡ ይገኛል ማለት ነው። ቅድመ ትንታኔ እና ምናምን በስሚንቶ ሊዘጋው ነው እንደያው፣ የአርማታ ግንባታ ላይ ልምድ ያለው ይመስላል። እንግዲህ ሌላው ደግሞ አንድ የአርኪኦሎጂ እና የቅርስ ጥናት ባለሙያ ይመስለኛል፣ ምን አለ ሉሲን ከሙዚየም ይዣት እሄዳለሁ እያለ ነው ያው የሉሲን እንደሚመለስ ተስፋ አለው ማለት ነው። ወንድማችን ደግሞ እንግዲህ ደስ ይለናል። ዱሲያችን ሲያችን ቢመለስላት ደስ ይለናል ማለት ነው። አንድ ደግሞ ይሄ መጋዘን እያስቀመጠ ብዙ ነገሮችን የሚቸረችል ነጋዴ ምናለ ሰብስቦ ነው እንዴ ስቶር ያስቀመጠው? ከስቶር ነው እንዴ የሚያስመልስላቸው የሚመልስላቸው እያለ ነው። ስለዚህ የአስመላሽ ኮሚቴ አይ ቲንክ እንግዲህ በስቶሪ ያስቀመጠው ነገር እንዳለ እንግዲህ ግዘ ያመላክታሉ ሊሆን ይችላል። እንግዲህ ከስቶር ሮዘ ስቶር ሀውስ ሊሆን ይችላል ማለት ነው። አንዱ ደግሞ የመጨረሻ ከኮመንቶች የመጨረሻ የሚሆነና በጣም ፈኒ የሆነ ምናለ ጥርሷ ሴት ነች ጥርሷ በጣም በጣም በብዙ ነገሮችን ትሰቅበታለች፣ ትገጥበታለች እና ጥርሷ አልበቃለው እና አሁን ደግሞ ዜትያ በአይኗ መሳቅ ትጀምራለች እና ጥርሴ ልማዱ ነው ጥርሴ ልማዱ ነው አይኔን አታስቀው አለች። ና የተወደዳችሁ ና የተከበራችሁ የቻናሌ ቤተሰቦች እንደምንቆያችሁ እንደምናላችሁ እና ያው እንግዲህ ሴቶቻችን እድሉ መጥቶላችኋል። እድሉን መጠቀም ትችላላችሁ ማለት ነው። ያው እንግዲህ ክፍያውን ቀላል አይሆንም ቀላል አይሆንም። ስለዚህ ከዚህ በፊት በተለያዩ ነገሮች በስራ በሸክም ሊሆን ይችላል፣ በስፖርት ሊሆን ይችላል፣ በሌላም በሌላ በብዙ ነገሮች በአጋጣሚ ጠፍቶባችሁ ፍለጋ ላይ ለነበራችሁ እህቶቻችን እንዲሁም ወንዶች ደግሞ ለማስመለስ የምትፈልጉ ካላችሁ እንግዲህ እድሉ ወጥቶላችኋል ማለት ነው። እድሉን መጠቀም ትችላላችሁ እና እንደታያችሁት የዚህን ዘመር በዚህ ዘመን እየተካሄደ ያለውን ያው ኮሜዲ ኮሜዲ ትራጀዲ ኮሜዲን ትራጀዲ ያዘለ የቀላቀለ ዘመን እንዴት አያችሁትና፣ ብዙ ነገሮች እየመጡ ነው። ብዙ ከምናስባቸው በላይ እየተደረጉ ያሉ ውስጣችን ወደ ውስጥ እያነባን እያለቀስን፣ ደግሞ በውጫችን የምንስቅበት የምንስቅባቸው ቀሎች፣ ኮሜዲያኖች እየተኮመዱ ይገኛሉና እስኪ የሀሳብ አስተያየታችሁን ከኮመንት መስጫ ሳጥኑ ላይ አስቀምጡልን። ያው ይሄ እንግዲህ ታቂያ ቁም ነገር አዘልም ነው እንግዲህ ይህን መረጃ ከየት አመጣችሁ ለምትሉት ቲክታክ ላይ ገብታችሁ ለሳሌ ጥበቡ ለሳሌ ጥበቡ ብላችሁ ሰርች አድርጉና ከዛ ማየት ትችላላችሁ፣ አሳቡ ማለት እኔ ያው ፎከስ ያደረጉት ኮመንቱ ላይ ነው። ያው በእርግጥ መረጃ ሰጭ ነው። ልጁ ፈኒ ነው። ይስቃል፣ ያስቃል። ውስጣችን ግን ያው የሆነ መልዕክት ለማስተላለፍ ነውና፣ እባካችሁን እባካችሁን እባካችሁን እንደዚህ ለምታደርጉ ሰዎች ግለሰቦች፣ ግለሰቦች ነው የሚወክለው። ግለሰቦች እባካችሁን እባካችሁን በእምነት በሃይማኖት ሰበብ አትቀልዱ አትቀልዱ ፕሊስ ፕሊስ ፕሊስ። ስርዓት ያዙ፣ ስርዓት ያዙ፣ ስርዓት ያስፈልጋል። እምነት ተቋማት ላይ ስርዓት ያስፈልጋል። ልቅ፣ ስድ፣ ስርዓት አልባ መሆን የለብንም እና ፕሊስ ፕሊስ ነው ደግሞ የሚለው ፕሊስ። እባካችሁን ከዚህ ድርጊታችሁ ተቆጠቡ፣ አደብ ግዙ። የሆነች ቲቨር ሰራን ብላችሁ ቢዝነስ ተቋማት ታድርጉት እምነት ስለዚህ ከስብከት ነው የተቋቋሙ። ስለዚህ የምታምኑበትን ነገር ብቻ አስተላልፎ ሌላውን የኮሜዲያን የትራጀዲውንም የሌላውንም የሌላውንም የሙዚቃውንም ለሌሎች ባለሙያዎች የጥበብ ባለሙያዎች ብትተውት ደስ ይለናል ማለት ነው እና ሰናይ ጊዜ ይቅጠማችሁ። ገና ቆዩልኝ በሌላ እረስ እስከምንገናኝ ሰናይ ጊዜ ይሆንላችሁ። ቻቻ እንወዳችኋለን።